የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም፣ አናነሳውም፣ ለግጭት ነው እንደዛ አይደለም። ግጭት የሚባለኛ አንፈልግም። ግን እናነሳዋለን። ሁለተኛው አባይ ነው። ሶስተኛው ጠቃላይ አፍሪካ ቀንድ ነው። የውሃ እውነታ የሀገራችን ደግሞ ሁኔታ እንዴት ይታያል? ውሃና ኢትዮጵያ እንዴት ይታያሉ? ያላችሁ እንደሆነ ኢትዮጵያ ማለት በውሃ የተከበበች ደሴት ነገር ግን ውሃ የሚጠማት ሀገር ነች። በሙሉ ዙሪያው በኋላ አሳያችኋለሁ ውሃ ብቻ ነው። የኛ ሀገር ግን ውሃ ጥማት አለብን። ለምንድን ነው? በውሃ ተከበን እየዘነበ ከእንደኛ የሚዘንብለት ሀገር ስንት አለ? እየዘነበ ከርሰ ምድሩ ውሃ ኢንዲያን ኦሽን ታች፣ ቀይ ባህር ላይ፣ የከበበን ሀገራት በውሃ ተከበን ስናበቃ ለምንድን ነው ውሃ ችግር የሆነብን? የባህር በር ባለቤትነት ሁለንተናዊ እይታ። የባህር በር ያስፈልጋል አያስፈልግም? ለምን ያስፈልጋል? ትርፍ ጥያቄ ነው ወይ አሁናዊ ጥያቄ ነው? እነዚህን ጉዳዮች ወደ ማየት ያስፈልጋል። ኢትዮጵያ ማለት በትክክለኛዎች ናት። ይሄ ቀይ ባህር ይታያችሁ። እዚህ ጋር ቀርቶ ይታያል። ይሄ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው ይሄኛ ውሃ ይመለከትሻል፣ ይሄኛ ውሃ አይመለከትሽም ብትላት አይሰራም፣ ኔቸር እንደዛ አይልም። ከኢትዮጵያ ጋር እዚህ ጋር ኤርትራ አለች፣ በዚኛውም ያገባታል፣ በዚኛውም ያገባታል። እዚህ ጋር ሱዳን አለች፣ በዚኛውም ያገባታል፣ በዚኛውም ያገባታል። እዚህ ጋር ግብጽ አለች፣ በዚኛውም ያገባታል፣ በዚኛውም ያገባታል። ለምሳሌ እኔ የማንም ሀገር ትልቅ ሀገር የሚባል ሰው ቢደውልኝ ቢያገኘኝ ኢትዮጵያና እኛ አብረን በጋራ መሳት ይገባናል፣ ምናምን ካለ በኋላ የአባይ ጉዳይ ግን ይለኛል። እንዴ አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይ ማይ እናንተ ብቻ አይደለም። ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቡ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መዋየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ፣ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትሰሩ ይቅር፣ ግን ለምን አነጋገርበትም ይጠቅማል አይጠቅምም፣ ከመጣም እንደሚያስከትለው ማያስከትለው ለመነጋገር እንዴት እናፍራለን? ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀረ ችግር የለውም። the rights and claims ኦፍ ኢትዮጵያ ቤዝዶን ጂኦግራፊካል? በጂኦግራፊ ሂስቶሪካል ሂስትሪ ኢትኒክ ኦር ኢኮኖሚክ ሪዝን ኢንክሉዲንግ ኢን ፓርቲኩላር ኢትዮጵያስ ሌጂቲሜት ኒድ ፎር አዱኬት አክሰስ ቱ ሲ የሚል ዩኤን ቻርተር ላይ አለ። በታሪክ በጂኦግራፊ በኢኮኖሚ በዘር ደግሞ በኋላ አፋር ሶማሌ እናያለን በዚህ ውስጥ ኢትዮጵያ ሌጂቲሜት ጥያቄ አላት የሚል ስምምነት ነበር ነበር። ይሄን ስምምነት መፈተሽ ያስፈልጋል። አንዳንዶች የቀይ ባህር ጉዳይ ሳናነሳ በሰላም ተቀምጠናል እኮ አሁን ለምን ዝም አንልም? ቢቀርብንስ? ከኤርትራ ቢያጋጨንስ ከጅቡቲ ቢያጋጨንስ የሚል ስጋት ያላቸው ሰዎች አሉ። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። አሁን በ2030 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ ምኖር አይችልም። አንደኛ ደህንነት አለ፣ እንደምታውቁት ብላስት ያደርጋል። ብትፈልግም ባትፈልግም፣ ወደሆነ ይፈነዳል። ህዝቡ እንዳይፈነዳ እንዳይበተን መነጋገርና መልክ ማበጀት ያስፈልጋል። ለምን አንድ ነገር ማቆየት ነው ሰውን ሽባ የሚያደርገው እንጂ ለአጥረ ጊዜ መሸከም ችግር አደለም።